ሕይወቱ ማለፉ ተሰምቷል። መላው ቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ነብሲ ማር ረሱል መንገድ ዳር አፈር የጫሩ ረሱል መንገድ ዳር አፈር የጫሩ በሀሳብ ተጉዘው ርቀው ነበሩ በሀሳብ ተጉዘው በቀው ነበሩ በጣፋጭ አንደበት እንዲተናገሩ በጣፋጭ አንደበት እንዲተናገሩ ሳናይ ጠየቅናቸው ለእኛው መሰከሩ። ሰናይ ለምናቸው ለእኛው መሰከሩ። በነገራችን ላይ በጣም የሚያሳዝነው ነገር ደግሞ ታይቶት ነበር። ይሄ የሚቀራው የቁርአን አያ ሞትን የሚያስታውስ ነው።

ያሸፈነ ሙሐመድ ስጦታ ነው። እንደ ሰውች ባልጸና አያስችለኝም፣ ሲነኩ ያመኛል። ገና ለገና ሰለላሁ አለይህ ወሰለም ይኖር ይሆን እንዴ? ከአልጋ ከፍራሽ ስር ጎናችን ተኝቶ እሱ እየተነሳ እኛን እንቀላፍቶ ሕይወት እየገፋ ነገን የሚያስረፍድ በመኖር የሚስቅ እድሜ የሚቀልድ ይኖር ይሆን እንዴ? እንደ ሞት ከፋ። ድንጋያን ተርሶ አፈር የሚደፋ ትናንት ያየነውን ዛሬ የሚያጠፋ ወዳጅ ካይን አርቆ አንገት የሚያስደፋ ይኖር ይሆን እንዴ? እንደ ሞት ከፋ። እንዴት ልባስቻለው አንጀትስ ተነደነ ወንድም ያላመሉ በወንድሙ ጨከነ፣ ምን ነው ምላሽ ተፋ አኺራን አስታወሺ፣ ወንድም ካይኔ ሲርቅ ሲነተል ሲሸሺ። እጅግ በጣም ልብ የሚነካ እጅግ በጣም በህፃንነቱ ያጣ ነው ሙነሺዳችን ነው። አላህ በጀነተል ፍርዶስ አንድ ላይ ይሰብስበን። ለሁሉም ነገር እኛ መዘጋጀት አለብን። እስቲ ይሄንን አስመልክቶ አንድ ፊልም ልጋብዛችሁ። ማነህ ደግሞ አንተ? እኔማ ሀብት ነኝ ሀብት። ኧረ ና ግባ፣ ግባ። አመሰግናለሁ፣ በጣም ደግ ነህ። ግዴታ አይኮነ። ሀብት አይቀርም። መቼ? አንቺ ደግሞ ማን ነሽ? እኔማ ትዳር ነኝ። ትዳር ነሽ? ግቢ፣ ግቢ። ይቅርታ፣ እኔ ከፊት ነው መግባት የምፈልገው። ከፊት። እሺ፣ ሀብቴ ከኋላ ግባ። አመሰግናለሁ። ከሚስት ሀብት ይቀርማል። ማን ደግሞ አንተ? እኔ የማያው እምነትህ ነኝ። ዝም ብለህ ነው እንዴ? ማንን መጭ ነው? አቡ ሰዓት የለን፣ ቶሎ እንሂድ። ወስን። ይቅርታ፣ ሰዓት የለኝም፣ ሌላ ጊዜ ወስዳለሁ። ማን ደግሞ አንተ? ሞት አንዴ እምነቴን ይዤ ልምጣ። ይቀርጣ ሰዓት የለኝም። ሁሉም ነገር እንግዲህ ይመለሳል። ሀብት፣ ዝናብ፣ ምን ምን፣ ቤተሰብ፣ ሁሉም ነገር ይመለሳል። አብሯችን የሚቀረው ስራችንና ስራችን ብቻ ነው፣ እምነታችን ብቻ ነው። ይሄንን ለማስተላለፍ ነው። ሁሉም ነገር እኛ ሬዲ ሆነ መዘጋጀት መቻል አለብን። ኤንዌስ አዲስ ዜና ተሰምተዋል። ምንድን ነው ይሄ ዜና? ደግሞ እጅግ በጣም አስደሳች ዜና ነው። ከዚህ በፊት እጅግ በጣም ትልቅ ውዝግብ ያነሳው የአክሱም ሴቶች ጉዳይ ነው። የአክሱም ሴቶች ጉዳይ እንግዲህ እስካሁን መላ ያላገኘበት ጉዳይ ሲሆን፣ ዛሬ ግን እጅግ በጣም የሚገርምና እጅግ በጣም ደስ የሚል ዜና ሰምተናል። ምንድን ነው ዜናው? አስደሳች ዜና ተሰምቷል። የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ተወስኗል። በመሆኑም ከዚህ ቀደም በአክሱም ከተማ ሴት ሙስሊም ተማሪዎች ላይ ተደርጎ የነበረው የሂጃብ ክልከላ ከዛሬ ጀምሮ ቆሟል። በትናንትናው ዕለት ይህንን ውሳኔ የወሰነው የትግራይ ማዕከላዊ ዞን ፍርድ ቤት ነው። እጅግ በጣም ደስ የሚል ነው። ከዚህ ነገር ላይ እጅግ በጣም ትልቅ ነገር ምን እንደተረዳው ታውቃላችሁ? የሚዲያ ፓወር እጅግ በጣም ትልቅ ነው። ሚዲያ ላይ የምንጠቀማቸው ነገሮች እጅግ በጣም ትልቅ ናቸው። ለዲናችን እጅግ በጣም አስተዋጽኦ ያላቸው ናቸው። በዚህን ታይም ላይ ሁላችንም ሚዲያን በደንብ አድርገን እንይዘው ይገባል። ሌላ ደግሞ አሁንም አስደሳች ዜና ልጨምርላችሁ። ለፍልስጤም ደጋፊዎች አሪፍ መረጃ ተሰምቷል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በቀጣዮቹ ሳምንታት ውስጥ ለፍልስጤም የሀገርነት እውቅና እንሰጣለን ብለዋል። ይህንን ተከትሎ ከሀያሏኑ ሀገራት መካከል ፈረንሳይ እውቅና በመስጠት ቀዳሚ ያደርጋታል። በነገራችን ላይ የተባበሩት መንግስታት ድርጅት ካሉት 193 አባል ሀገራት መካከል 147ቱ ለፍልስጤም የሀገርነት እውቅና ሰጥተዋል። ካልሰጡት ሀገራት መካከል እስካሁን የሚጠቀሱት እነ አሜሪካ፣ አውስትራሊያ፣ ጀርመን፣ እነዚህ ከፊት ይጠቀሳሉ። ነገር ግን የፈረንሳይ ወደዚህ መምጣት ሌሎችን ሀገራት ያቀላቅላል ተብሎ ይጠበቃል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በዚህ ውሳኔ ተናደዋል። ሀማስን በተለይ ይበልጥ እንዲጠናከር የሚያደርግ እርምጃ ነው ብለዋል። ለማንኛውም ኢማኑኤል ማክሮን ይህንን በማድረግ ከፍትሐዊነት ጎን እንቆማለን ሲሉ ተናግረዋል። ውሳኔውን እንዴት አያችሁ? ኮሜንት ላይ ሀሳብ ስጡኝ። በነገራችን ላይ በዚህ ዙሪያ ላይ ሰፋ ያለ መረጃ ከፈለጋችሁም የቴሌግራም ቻናል ሊንኩን ባዩ ላይ አስቀምጬ የላችኋለሁ። ዳቡ ጆርናል ይላል መቀላቀል ትችላላችሁ። ኢማኑኤል ማክሮን ምን ላድርጉ? ቆይ ይህም ፕሬዚዳንት የምሬን ነው ምላችሁ፣ ዌስተሮች በቃ እሱ ብቻ ነው ፍትሃዊ። የምሬን ነው ምላችሁ፣ እኔ ለምደግፈው አካል ስላወራ አይደለም። በቃ ቡነታዊ ስትሆን እንደዚህ ነው። የእፎይ ጓደኛ አኬን ታውቁታላችሁ ብዬ አስባለሁ። አኬ ጥሩ ሰው ይመስለኝ ነበር፣ እንደዚህ በሚዲያ ላይ በቃ እጅግ በጣም በትህትና ሲያወራ ምናምን፣ ጥሩ ሰው ይመስለኝ ነበር። ግን ማታ እጅግ በጣም ትልቅ ስህተት ሰርቷል። ፊትህን አሳየን እንጂ ፊትህን አሳየን እንጂ፣ ሩም ውስጥ ነው ያለው

አረበ ቅዱስ ሚ ወይ አይ ሲጀመር እየቃምክ ወንድማችን አሽራፍ የእግዚአብሔር ቃል ስለማይገባ ሉሉ ብለህ ተመለስ። ስማ እኔ ቆሎ እየበላሁ እያናገርኩህ ነው። ከቻልክ አውራት። ሉሉ ብለህ ተመለስ። ወንድማችን ተፍተህ ተመለስ። የእግዚአብሔር ቃል አይገባም። ደግሞ እኮ አኬ የሚባለው ራሱ እኮ ደህና ፊት ቢኖረው ይሁን እንዴት ነው አንድ ሰውን እንዲህ በንቀት የምታወራው? አንተ ማንክ? የሃይማኖት አስተማሪ ተብላችሁ እንደዚህ አይነት ነገሮችን የወረዱ ቃላቶች የምትጠቀሙ ሰዎች፣ ሲጀመር ስድብ እኮ የእናንተ ሌቭል ነው። ይሄን እናውቃለን፣ ግን በዚህን ያህል ደረጃ ትደርሳላችሁ ብዬ አልጠበቅኩም ነበር። ደደብ የሸርሙጣ ልጅ

ከዚህ በፊት የነበረውንም ነገር እያንዳንዳችን እናውቃለን። ጭቃ ሲጠጡ ነበረ ከነረሙ። ቁራን ይዘሽ እንደዚህ አይነት ስድብ ከአንቺ አፍ አይጠበቅም። ሴት ነሽ በዛ ላይ ከየት የመጣ ነው እንጂ ከየት የመጣ እንትን አስተዳደግ ነው ምንድን ነው? ሰውስ ከአንቺ የሚማራው ቆይ፣ ምንድን ነው የሚከተሉሽ? እነ ሰዎች ይህን ነው የሚከተሉሽ። ያውሳቸዋል። እንዲ ይሄ ለቀልድ ነው እንዳይባል፣ ሰርጸ ነው የምትሰደበው። እኔ ቃሉን ለመጥራት እራሱ ይከብደኛል። ምር መነቋቆር እኮ ተነቋቆራለ የትኛውም ቲክቶክ ፕላትፎርም ላይ ተነቋቆራለ፣ ተቻቻለ። ዩቲዩብ ብትሰራ እንደዚህ አትሰዳደበም። ግን አንተ ስለዛ ጋር የምትሰደበው ራስ ምንድነው፣ ሮቦት ነ እንዴ ወይስ ግድግዳ ጎማ ነገር ነ? ንገረን። ሰው አይደለም አንተ እንደዚህ የተሰደብክ። አያችሁ ሚዲያ ምን ያክል ቆሻሻ እንደሆነ። ቁርአን የተሸክማችሁ ረፕሊስ ረፕሊስ ረፕሊስ

መንሱር ኒካል ያሰር ነው ብዬ ትላንት ነግሬያችሁ ነበር። ይሄ ነገር ግን ወደ ፖለቲካ እንደተቀየረ ሰምታችኋል። አሁን ባለሁበት አርባ ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩ አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬ ነው ምልክ። አሁን ይህንን እየፈርኩ ነው ያልኩት። ውዶች በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ብታስተዋውቃትና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማን ያላት እንዴት ነው ወደ ፖለቲካ የተቀየረው? ካላችሁ ስልክ ቁጥሩ ላከልኝ። ይቺ ልጅ የእናንተ ልጅ ነች። በፈለግከው መንገድ ጨርስልኝ፣ የፈለግከውን አረጋለሁ። ሀቢባ የሰጠዋትን የቤት ስራ ተበላሸብኝ። ሚስጥር ጠባቂ ና ገንዘብ ወዳጅ፣ የስራ ሰው መሆንክን አቃለው፣ ፍጠን አለኝ። ከዛ መልስ መለስኩለት፣ ገንዘብ ወዳጅ መሆኔን የነገረክ ሰው አማራ መሆኔንና ከአማራ ታሪካዊ አማራን ከታሪካዊ ጠላቱ ጋር እንደማላጋባ አልነገሩሁም፣ አንተ እውር። የሳዲያን የሀመሩን መኪና ብር ክፈልላት ምናምን ብዬ መልስ መለስኩለት። ልሻለሁ። ከዛ በቃ ሆዴን ቆረጠኝ። ገንዘቡን ልቀበለው ምን ላድርግ? በቃ በቃ ግራ ገባኝ። ባይዘው። ይሄውልሽ ይሄ ቁጥሩ ነው። እስክሪንሻት ማድረግ የሚፈልጉ ሰዎች እስክሪንሻት አድርጉ እና ይሄ ጉዳይ ሆዴን አመሰኝ ይሄ ነገር እንግዲህ እንደዚህ ወደ ፖለቲካ ተቀይሯል መንሱር በቴክስት እንደዛ ብሎ ሲጽፍለት ያኛው ሰውዬ ደግሞ በሌላ ነገር መልሶለታል እ ብቻ እኛ እዚህ ውስጥ አንገባም ይሄ ነገር ግን ወደ ፖለቲካ ተለውጧል ይሄን ሁሉ ነገር ደግሞ ያመጣችሁ ሀቢባ ናት ረዋን በጣም በጣም አሪፍ ልጅ ናት ረዋንን ብታስተዋወቅና ብትጠናኑ ደስ ይለኛል በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት ። አላህ እንግዲህ ግን ምንድነው እንድሳይድ ያረኩት ቅድም ያልሽው ነገር፣ አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ባሽ ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰው አንዳንዴ ደግሞ ሀቢባ ስታስቢው ወላ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደሞች ሰዎችን ደሞ አገኛለሁ ተዳርፍ ኖ በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ ይሄ ግን ትንሽ ፐርሰንት ነው። እውነቱን ለመናገር በጣም አንድ ወይ አስር ፐርሰንት፣ ዘጠና ፐርሰንቱ ሞስትሊ ጥሩ ነው። እያየው ያለ ያየው ስንነጋገር ፊፍቲ ፊፍቲ እንበል ሀምሳ ፐርሰንት ሰው በትዳሩ ደስተኛል። ሀምሳ ፐርሰንት ፍርድ ቤት ነው የምታየው። ሀምሳ ፐርሰንት ሚዲያ ላይ ሲጣላ ነው የምታየው አለ ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል። ሰው ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጣል። እያለ እያለ ጉዳዩ መንሱር መንሱር ግን ሲጀመር እንዴት ነው አርባ ምናምን ዓመት ደረሰ ሳያገባ እንዴት የምሬ ነው ምላችሁ በጣም ይገረመኝ። ዱኒያ ስናሳደ ብዙ ነገሮችን እናጣለን። በልጅነት የምታገኙት ልጅና ትንሽ ከፍ ብላችሁ የምታገኙት ልጅ እንደሚለያይ ግን በሳይንስ ታውቃላችሁ። በሀያ አመት የምታገኘው ልጅና በ ሰላሳ አመት የምታገኘው ልጅ ተመሳሳይ አይደለም። በ ሰላሳ የምታገኘው ና በ ሀምሳ የምታገኘው ልጅ ተመሳሳይ አይደለም። ፍጥነታቸው ራሱ ውስጣቸው ያለው ኢነርጂ ራሱ ይለያያል ይባላል። ህጻናቶቹ ራሱ ሲያድጉ በጣም አክቲቭ ይሆናሉ ይባላል። በ ሀያ ሰላሳ አመታቸው ብታገቡ ኤንኤስ ይሄ የጎንዮሽ ጥቅም ነው። እሺ አሁን ይሄ ምንድን ምን ልታስተላለፍልን? ልጅ ችልጅ እያያችሁ ነዋ። እስከ መቼ ነው ግን እኛ ምንጮ በነዚህ ልጆች ማን ገንዘብ ግን በጣም ማኒፑሌት ሰው ነው ያረጋል። የምሬን ነው ምላችሁ፣ ማጣት እጅግ በጣም አስቸጋሪ ነው። ታጣው ያቀዋል በቃ፣ ብዙ ነገር ውስጥ ይከትሃል። እነዚህ ልጆች አቶ ነው ሳይሆን በቃ መጀመሪያውኑ እነሱ ኢኮኖሚያቸው በዛ ስትራቴጂ ስለሆነ ነው፣ በዛ ሲስተም ስለሆነ ነው። በቃ ምንም ነገር የማይመለሱት ምክር የማይሰማ የሰው ልጅ እንግዲህ ሲያጣ ብዙ ነገር ውስጥ ይገባል። እንግዲህ ምንም የማይሰራው ነገር የለም ብቻ አላህ የጠበቃቸው በስተቀር ካልሆነ እንጂ ሌላው ከባድ ነው እና ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ።